ዩትዩብ ላይ ብዙ ልጆች ዩትዩብ ልክፈትላችሁ እያሉ ታውቃላችሁ፣ ከ10 ሺ እስከ 15 ሺ ነው የሚቀበሩት። ጋይስ የሆነ ሰዓት ላይ እነቶፊክ ምናምን እንደዚህ እንከፍላለን ክፈሉ ከፍታለው እያሉ ነበረ። ሁለት ደግሞ አሉ። አሁን አንዳንድ በስልጠና እንሰጣለን ምናምን እያሉ ዩቲዩብ ላይ እንከፍትላችኋለን እያሉ ብር የሚቀበሩ እና ታውቃላችሁ ማትረፍ የሚፈልጉት እኛ በስደት ዓለም ላይ የምንኖርን ወይም ደግሞ አረብ ሀገር ያሉ እህቶቻችን ነው። ብዙ ሰዎች ከነሱ ገንዘብ መውሰድ ይፈልጋሉ። ከነሱ ገንዘብ ማግኘት ይፈልጋሉ። ከነሱ ገንዘብ መብራት ይፈልጋሉ። ሁሉም ሰው በቃ የአረብ ሀገር ገንዘብ ይጥመዋል እና በጣም ነው የሚያመኝ። እኔ አረብ ሀገር ሁኜ ገንዘቡ እንዴት አድርጌ እንደማመጣው አውቀዋለሁ። አንዲት እህቴ ከአረብ ሀገር ሆና ሶስት ሺ ወይም አራት ሺ ልላክልሽ ብትለኝ አልፈልግም ነው ምላት ከቻልኩኝ የምችለው ነገር ካለ በመልካምነት በነጣ ልሰራ እችላለሁኝ። ዩቲዩብ ደግሞ መክፈት በጣም ያስብ የሀያ ደቂቃ ነው። እስቴፑን መከተል ነው። እውነት ለመናገር ጭንቅላችን ካሰራ በተለይ ደግሞ ማንበብና ትርጉሙ፣ አሁን ለምሳሌ እንግሊዘኛው ትርጉም ከገባችሁ፣ ስቴፕ ሁለት ስልክ ካላችሁ፣ በአንድ ስልክ እያያችሁ በአንድ ስልክ መክፈት የምትችሉት ነገር ነው። አሉ ራሱ በጣም ዩቱብ ላይ ራሱ አቅሙ ከሌላችሁ መክፈት ካልቻጋችሁ እስከዚህ ድረስ በሶስት ሺህ በአራት ሺህ የሚከፍቱ ልጆች አሉ። እኔ አገናኛችኋለሁ ከፈለጋችሁ፣ ኮሜንት ላይ ያስቀምጡልኝ። ማለት በነጣ መክፈት የማይከፍቱላችሁ ከሆነ ማለት ነው ማለትነ። ከዚያ ስቴፕን እየተከተጋችሁ ከተማራችሁ ትንሽ ቋንቋ ከቻጋችሁ እስቲ ትራንዚት ማድረግ ትችላላችሁ። ትራንዚት ማለት ነው። አሁን አንዳንድ ዩቲዩብ በጣም ትልቅ የሆነ መጽሐፍ የሚያክል የሆነ ነገር ስሰራ ይልክልኛል ያንን እኔ በፊት ምንድን ነው ያው በቃ የምችለውን እችለው አነባለሁ፣ ማልችለውን ደግሞ ትራንዚት አደርጋለሁ። ይሄ አረማወቅ ቀጠት አይደለም። ሁላችንም አረብ አገር ስንመጣ አረብኛ ቋንቋ ችለን ነው አይቻልንም። ሶ ሰለዚህ ሁሉም ነገር ቀስ በቀስ ነው። ሰላም ሰላም እንዲናችሁ፣ ውድ ሀገር የልጆች በያላችሁበት ሰላማችሁ ይብዛልኝ። ሙሉ አለም ነኝ ዛሬ በሌላ ቪዲዮ በሌላ ርዕስ መጥቻለው። የዛሬ ቪዲዮ የሚሆነው ከርዕሴ እንደምትመለከቱት በጣም ሰረገረመኝ በጣም ሰረሚከነክነኝ በጣም ሁል ጊዜ ጥያቄ የሚፈጥርብኝ አንድ ነገር አለ። ከጠቀማችሁ ይችን ሀሳብ ሸል አድርግላችሁ እንግዲህ ምንድን ነው በነገራችን ላይ ቡና ለጠት እየጠጣሁ ነው። በዚህ ሰዓት አይዶን ነው ቡና አማረኝ። አንዳንዴ ማታ ማታም ያምረኛል። ቡና የኔ ነገር በቃ ቡና ኢትዮጵያ አንድ ኪሎ አንድ ሺ ብር ገብቷል አሉ ጋይስ። ወደፊት እንግዲህ አላቅም። እኔማ ባሌን በቃ ግቢያችን ላይ ቡና ትከን ነው የምለው ጠብቁ። ነገ እንደው የምለዋለው ቡና ትከሩ፣ ቡና ይጠጣ። ምን ምን ቡና የምጠጣው እና ሙዶችዬ እንግዲህ ዛሬ ልነጋችሁ የፈለግኩት ወይም ደግሞ ምናልባት እንደዚህ ስላችሁ ብዙ ልጆች ምቀኛ ልትቡ ትችላላችሁ። ምቀኝነት አይደለም። ዩቲብ እኔ መስራት ከጀመርኩ በጣም ቆይቻለሁ። በነቅራች የስራ የብዬ ቢዚ ሁኝ ምናምን አልሰራም። ደስ ስነኝ ምግብ ስሰራ ልብ ላይ ገባለው ቪዲዮ ለቃለው። ምክንያቱም እይታ ግን የለውም። የኔ ቪዲዮ ለምንዱ አላውቅም። ግን እኔ ሰራ የሚያስደስተ ብቻ ነው የምለቀው። በተለይ ደግሞ አገር ቤት የቤተሰቦች ጋር የምለቀው ቪዲዮ እና እዚህ ብቻ ሁኝ የምለቀው ቪዲዮ እይተው አንድ አይደለም። እና እኔ ቢሆንም ደግሞ እኔ ሰብስክራይቤ፣ ጥሩ ነው እንዲሁም ደግሞ እንዳልኳችሁሆን ምግብ ብዙ ጊዜ በቃ እኔን የሚያስደስተኝን ነገር ነው። ሼርም አደርገው እና ብዙ ጊዜ ሀሳቦችንም ቢሆን ነገር ግን እኔ ወደፊት ሰራበታለሁ አገር ስገባ ደስ ይለኛል። ዩቲዩብ፣ ፌስቡክ ላይ ዝም ብረን ምንም ጥቅም ላለማግኘት ምንም ነገር ላለማግኘት ምንም ነገር እንትን ላለማለት ፎቶን ፖስት የለ ዩቲዩብ ማ ነው ፌስቡክ ላይ። ስለዚህ ለምንድን ነው ዩቲዩብ ላይ ቪዲዮ ማን ፖስት ቪዲዮ ፖስትን፣ ለምሳሌ አንድ ቪዲዮ አንድ ቪዲዮ ላይ ማለት ነው። ለምሳሌ ቢያዝ በወር አስር አስር ዶላር ብትሰሩ በየወሩ አይመጣላችሁም በሁለት ወራ ነው የሚመጣላችሁ። ሀያ ዶላር ሀያ ዶላር፣ አሁን ኢትዮጵያ ውስጥ ስንት ነው ምንዛሬ? በባንክ ሂሳብ ተመዝዞ ነው የሚሰጣቸው። የቡና መግዣም መሆን ይችላል። በቃላ ነገር አይደለም። በነገራችን ላይ ይሄ ምሳሌ ነው የምነግራችሁ እና እኔ እሰራ ነበረ። ከዛ አብ ያደረግኩኝ ዩትዩብ ተቀበረኝ። ሞኒ ሆንኩኝ ሳንቲም እየቆጠረ አይዶኖ አንድ ቀን ጦሽ ሲያደርገኝ ነው ፈሰሰብኝ። ጭ አንድ ጊዜ አንድ ቀን ሾጥ ሲያደርገኝ እኔ አላውቅም፣ የሆነ እሱን የሆነ ማለት አይዶ ብሄር ጠርቼ የሰራት ቪዲዮ ሰረዛ ስለሆነ ርዕሱን ስፖስት የሆነ ህዝቡን የሚያስቆጣ ንግግር ተናግረሻል ምናምን ብሎ ሞኒም ተነሳ፣ በቃ ሳንቲሙም ተነሳ። በጣም አበርኩ ተናደርኩ። በቃ ለፍቼ ለፍቼ ብዬ ከዛ እንደ አዲስ አፕ ላይ ማድረግ አለብሻለኝ ዩቲዩብ። ከዛ አፕ ላይ ደግሞ ለማድረግ ግዴታ አሁን ተምራችሁ ውጤት እንደምትጠብቁት ቪዲዮ ለቃችሁ የቪዲዮችሁ እይታና ሰዓት ወይም ደግሞ አንድ ቪዲዮ ስንት ሰው ስንት ደቂቃ ይቶታል። አሁን አንዳንዶቻችን ቪዲዮ አሁን አማርኛ ፊልም ስናይ ወይም ደግሞ መዝሙር እንኳን አንጨርስም። ብዙዎቻችን የሆነ ቪዲዮ አይተን ካስጠላን እናቆመው የለ ወይም ደግሞ ጨርሰን ስናየውና ስናይላቸውና ሙሉን ስናይላቸው ወይም ስናቆመው አንድ አይደለም። ያ ተሰብስቦ በቃ የምትለቁት ቪዲዮ በሙሉ አራት ሽይታ አሁን አንዳንዱ አሁን አርቲስቶች ብዙ ጊዜ አንድ ቪዲዮ ለቀው ሁለት መቶ ሶስት መቶ ሺህ ይታይላቸዋል። ቪዲዮ እስከመጨረሻው እስከሚሰራ የሚታይላቸው በአንዴ የዩትዩብን ፕሮሰስ ጨርሰው ሳንቲም ቆጠራራ ይደርሳሉ። ስለዚህ እኛ ደግሞ ታዋቂ አይደለንም ታዋቂ አይደለንም፣ ግን ደግሞ እንሰራለን። ስለዚህ እኔ እንደዛ ሁኜ በቃ እንዴ እነሀደ ሳንቲም ውሳ ከተነሳ ሰዓቴ ሰለቀነሰ አምቢ ብዬ ይኸው እየሰራው ነው። ግን ልላችሁ የፈለግኩት ነገር ዩትዩብ ከሰራችሁበት፣ በተለይ ደፋር ከሆናችሁ ጓደኛ ጋር ሰው ጋር እንደዚህ ተግባቦት ካደረጋችሁ በጣም ብዙ ነገር ዩትዩብ ማግኘት ትችላላችሁ። ግን አሁን እኔ ይሄ መስራቱን ሳይሆን መስራቱን ሳይሆን አሁን ዩትዩብን ከፍታለን እና ዩትዩብ ጥሩ ነው ብትሰሩና ብትከፍቱ በተለይ ደግሞ እና አሁን ብዙ ጊዜ አሁን ደግሞ የምንመጣ ዩትዩብ ላይ መስራት ከፈለጋችሁ እኛ ምንድ ነው ዩትዩብ ቻናል እንከፍትላችኋለን። አስር ሺ ዘጠኝ ሺ አስራ አራት ሺ አስራ አምስት ሺ ደፋር ዩትዩብ ለመክፈት ሀያ ደቀ እንኳን የማይፈጅባችሁ እግዚአብሔር ግን እኔ ከፈለጋችሁ በጣም እኔ ይሄ እንትኑ ስቴፑን ተከትዬ የመክፈት እንትን ጭንቅላቴ ጥሩ አይደለም። ብዙ ነገር እየረሰው ስራ አሁን ባለሁበት ማለት ነው። ስለዚህ ከፈለጋችሁ ዩቲዩብ መክፈት በጣም ብዙ በጎ መልካም ስራ የሚሰሩ ልጆች አሉ እነሱ ይክፈቱላችሁ። ግን አሁን ለምሳሌ በፊት የተለያዩ ዩቲዩበሮች ስልጠና እንሰጣለን ምናምን ምናምን ስልጠና ማለት ቪዲዮ እንዴት እንደምትለቁ ነው። አልገባኝም ወይም ደግሞ አንዳንዴ አሁን ዩቲዩብ ከፍታችሁ ሞን ያድርጋችሁ ሳንቲም አስቆጠራችሁ ሰዓት ሞርታችሁ ሰብስክራይብ አስደርጋችሁ ቢያንስ አንድ ሰብስክራይብ ሶስት ሺህ ሁለት ሺህ አስደርጋችሁ የምትሰጡ ከሆነ አስር ሺህ ያስማማል። አንደኛ ያንን ዩቲዩብ ቻናል ለኛ ስሰጡን ወይም ደግሞ ለዛ ሰው ስትሰጡ ሳንቲም በቃ እናንተ ቪዲዮውን ስትቀበሩ ልክ እኔ አሁን አስር ሺህ ከፍዬ ቪዲዮ ሲሰጠኝ ያ ሰው ምንድነው ሳንቲም የሚቆጥረው አይደለ? ሳንቲም የሚቆጥርልኛል። ከዛ በኋላም ለቀው ቪዲዮ ምናምን በቃ ወረዲ ሳንቲም ነው የሚቆጥረው። ገና እነሱ ቪዲዮ ለቀው ገና ሶስት ሺህ ምናምን ሆኖ ከዛ ደግሞ ገና ሰዓት ሞክቶ ሰብስክራይብ አፕላይ አድርገው ምም እንግዲህ ዩ ዩ ዩቲዩብ ብቻ ለመክፈት አስር ሺህ ብር ሰዓት ከሞላ በኋላ አፕ ላይ ይደረጋል ዩቲዩብ እንዲቀበራችሁ ሳንቲም እንዲቆጥ ያንንም እናንተ ድጋሚ አስር ሺ ብር እንድትቀበሩ ነው። እንዱ አለም አፈራችሁ። እኔ በጣም የሚገርመኝ ነገር እኔ ልንገራችሁ ማንበብ ከቻላችሁ ማወቅ እንግሊዝኛ ትርጉም ከቻላችሁ ከተማራችሁ፣ እንዲሁም ደግሞ ሁለት ስልክ ካላችሁ ስቴፕ ባይ ስቴፕ ዩቲዩብ የሚያስተምሩ ልጆች አሉ። እነሱ እየተከታተላችሁ መክፈት ትችላላችሁ። ግን እኔ በጣም ጥያቄ የሚፈጥርብኝ መልካምነት በጣም ደስ ይላል። በነገራችን ላይ እኔ ብችርና ብከፍት ደስ ይለኛል፣ ይሰጣቸው ማለት ነው። መልካምነት በጣም ነው ደስ የሚለው፣ ግን አንድ ቪዲዮ አንድ ብቃ ሀያ ደቂቃ የማትሞላ ዩትዩብ ከፍታችሁ ለመስጠት ብቻ ሀያ ሺህ ብር፣ ግን ደግሞ ማትረፍ የምትፈልጉት ማግኘት የምትፈልጉት መሸወድ የምትፈልጉት ማጭበርበር የምትፈልጉት እናንተው አረብ አገር ኑራችሁ አስር አመት ስድስት አመት ሀያ ዓመት ሰርታችሁ ሳያልፍላችሁ ኢትዮጵያ ገብታችሁ ተቀምጣችሁ እንደገና አረብ ሀገር ካለ ሴት ገንዘብ ትጠብቃላችሁ በጣም ነው የሚያሳዝነው ማርያም በጣም የምታሳዝኑት እኔ ብዙ ጊዜ ኮሜንት ላይ ዩቲዩብ ላይ ቪዲዮ አያለው እኔ ከፍትልሻለሁ አስር ሺህ ብቻ ክፈሪ ከዛ በላይም ደግሞ የሚሰጡ ልጆች አሉ ትንሽ አታፍሩ እግዚአብሔርን አታፍሩም ትንሽ እኔ ስደት ላይ ሁኜ ስደት አለም ላይ ያለችው እህቴ ታሳዝነኛለች። እኔ ብዙ ጊዜ እናገራሉ እህቶቼ አረባ ሀገር እንዲመጡ አልፈልግም። እህት ሳይኖር የቀብቻ አለም ነገር ግን ምንድነው እኔ ያየሁትን መከራ፣ እኔ ያየሁትን ስቃይ፣ እኔ ያየሁትን ብቸኝነት፣ እኔ ያየሁትን ናፍቆት፣ በቃ እኔ አንዳንዴ ትናፍቁ ቤተሰቦቼ ብር ብዬ መሄድ እፈልጋለሁ። በአክስ መጣ ብር ብዬ መሄድ እፈልጋለሁ። በቃ እህቶቼን ከጎናቸው መሆን ይፈልጋለሁ፣ ታላቆችን እንዴ ታናሽ መታዘዝ ይፈልጋለሁ፣ ታናሾችን እንዴ ታላቅ ምን ላድርግላችሁ ብዬ ከጎናቸው ገንዘብ ሳይሆን ከጎናቸው ሆኜ ልመክራቸው ይገባ ነበር። ነገር ግን እኔ ከነሱ ውጭ ነው ያለሁት። ይሄ ራሱ ትንሽ እንትን ይላል። ከዛ ከዚህ ከዚህ ተምሬ እኔ ለምን በቃ ለመሰደዱም፣ ለመከፋቱም፣ ለመደበሩም፣ ለብቸኝነቱም እኔ በቃለሁ ብዬ እህቶቼን በምችለው አቅሜ በምችለው በቃ በሀሳብም በምንም ሸር እያደረገኩኝ እነሱ በሀገራቸው ላይ ይኖራሉ፣ ደግሞ በስደት ላይ ምክንያቱም ስደትን ያየሰው ነው ሰረ ስደት የሚያስበው ስደትን ያላየ እንዲህ ነው። አሁን ኢትዮጵያ ስትሄዱ መሄድ ስታስቡ ይደውሉና፣ ፕሊስ ይሄን አምጪልኝ፣ ፕሊስ ይሄን አድርግልኝ። እናንተ ኢትዮጵያ ከኢትዮጵያ ወደዚህ ስትመጡ አንድ ኪሎ ድርቆሻ፣ አንድ ኪሎ ቡና፣ አንድ ኪሎ ሹቆ፣ አንድ ኪሎ ሚጣ፣ አንድ ኪሎ ቅቤ የማይሏችሁ አያገንዶ ትንሽ የማስታወሻ የማይሏችሁ ሰዎች እናንተ ወደ ኢትዮጵያ ስትሄዱ ከየት እንደሚወጡ አይታወቅም። በቃ አንዱን አምጭ፣ ይሄን አምጭ፣ ይሄን አምጭ ሲሏችሁ ያኔ በሞኝነታችሁ ትወሽዱ ነበር አይደል? አዎ፣ እኔም ወሽድ ነበር ግን ስትበስሉ ሰውስብስል ስትሉ ልብ ስትገዙ ግን እኔ ለምንድን ነው ለእነሱም አደርገው እኔ ስከፋ፣ እኔ የሆነ ሲማገት ታስባላችሁ፣ ጋይስ ታስባላችሁ። ልክ እንደዛ ናቸው። ኢትዮጵያ ስደት ዓለም ላይ ቆይተው ኢትዮጵያ ሲሄዱ ልክ ኢትዮጵያ ያሉት እንደማያስቡት ነው የሚያስቡት፣ እና በጣም ነው የሚገርመኝ። ስለዚህ ውዶች ዩትዩብ መስራት ከፈለጋችሁ ዩትዩብ ላይ እያያችሁ ዩትዩብ ቻናል ክፈቱ። ወይም ደግሞ መጀመሪያ ስትከፍቱ ኢሜይላችሁ ልክ እንደ ፌስቡክ ስም ስማችሁን ታስገባላችሁ፣ ስልክ ቁጥራችሁን ታስገባላችሁ። ግን ኢሜይላችሁን የከፈታችሁበትን ኢሜይል አስቀምጡ። ከዛ ቪዲዮ ስትለቁ እይታ ጥሩ ከሆነ መስራት የምትችሉ ከሆነ ጎበዝ ከሆናችሁ ቪው ካለው ምናምን የመስራት ሞራናችሁ ካለ ከፍራችሁ፣ ያኔ ቢያንስበት እንዲ በሶስት ሺህ በአራት ሺህ ከፍላችሁ የሚያስተካክልላችሁ ሰው መስራት ትችላላችሁ። አሁን ገና ዩቱብ ሞኒ ትሁኑ አትሁኑ ሳታቁት ሰብስክራይብ ታገኙ አታገኙ ሳታቁት ቪዲዮ ቀርጣችሁ መልቀቅ ፍላጎቱ ይኖራችሁ አይኖራችሁ ሳታቁት የሆነ ሰው ቪዲዮ ማነው ዩቱብ ቻናል እሰራለሁ ብቻ እኔም ቪዲዮ ሰራለሁ ወይም ቪዲዮ ከፍታለሁ ማለት ማነው ዩቱብ ቻናል ከፍታለሁ ምናምን ብጋችሁ ብጋችሁን አትበሩ እንዴ። እግዚአብሔርን አንዷ አንዱ አሰሪ ሄደች አረባ ግር እኔም ሄድ ይቀናኛል ማለት አይደለም። አስር ሽብር ለእናትሽ ብትልኪላት ወይም ደግሞ ለአባትሽ ብትልኪላት ብዙ ነገር ብዙ ነገር ያደርጉበታል። ብዙ ነገር ልንገራችሁ። ጭራሽ ዩቲዩብ ለመክፈት አስር ሽብር አስራ አምስት ሽብር እግዚአብሔርን ትንሽ ፈጣሪን የማትፈሩ የሰው ገንዘብ አረባግር ተቀም እኔ በቃ እኔ እኮ የሚያናዱኝ አረባግር ተቀምጠሽ ኑረሽ አስር ዓመት ስድስት ዓመት ተቀምጠሽ ኢትዮጵያ ሂደሽ አንቺ በቤትሽ ቁጭ ብለሽ ከባልና ከልጅሽ ጋር አስርሽ ብክፈይ ዩቲዩብ እከፍትልሻለሁ። ምን ማለት ነው? ከቻክሽ አንቺ መልካም ሰው ከሆንሽ ቅን ከሆንሽ እኔ እንድትሳው ፈልጌ ነው። አረብ አገር ሆናችሁ ምናምን የምትሉ ልጆች ማለት ነው። መልካም ከሆናችሁ ቅን ከሆናችሁ ከእግዚአብሔር ታገኙታላችሁ። እሷም እንዳንቺ ሽንት ቤት አጥባ ብዙ ሥራ ሰርተና ገንዘብ የምናገኘው ያችን ወቅት ጠብቀን የምናገኘው። ስለዚህ ለምን ለምን አንቺ ከሶ ማግኘት ፈለግሽ? ለምን አንቺ ስደትን አይተሹ የስደትን ገንዘብ አይተሹ እንደማይዘጋክት እያወቅሽን ጭራሽ አስርሽ ብገበኝ፣ እንዲሁም ጭራሽ የማይታሰብ እግዚአብሔርን የማይታሰብ እንዲሁ ግፍ ነው። እግዚአብሔርን ግፍ ነው የሚሆንባችሁ?